ዩማኔራንተተላለንሰዉ እንዳለ እሱን ነው የሚያደርገው። እኔም አደርጋለሁ ሰው የሚያደርገውን ብላ። ይኸው የሰላሳ ነው የአርባ ሺህ ብር የመቶ ምናምን ሺህ የመቶ ሀምሳ ሺህ ብር ነው ነው ምናምን ነገር ሲና ነው። አዲስ ቅባት ትጠቀማለች። ጥፍራን ማሳጅ ቤት ነው የምን ቤት ነው። እረፍት የላትም። ሚቃሄድ የለና ራስ ሰርታበታለች መሰለኝ እንደዚህ በቃ። እሷማ አስሬ ነው ብር የምጠይቀው ምናምን፣ በመቶ ሺህ፣ በሁለት መቶ ሺህ ደረጃ ነው። እሱ ራሱ ይሰጣል። ኧረ እባክሽ ቃላል ይሰጣታል አልኩ ለእኔ ራሱ ትጠርፋለች በቃ ይሰጣታል። ማናይን ነው ጥፍሯን ነው ሜክአፕ ነው ምግብ ነው ማናደርገው ነገር የለም። እኔ በቃ ግን ዝም ብሎ እሱ በቃ ስራውን ይሰራል ያመጣል ይሰጣታል። እንደው ያስደረገችበት ነገር አለ ላለው ለአንዳንዴ ብቻ ዬን ሳስበው በጣም ይገርመኛል ሆነል እናንተ አሁንም ይሄ እያንጓለ ለሚባል ያ ታምራት ጠንቋዩ አባባ እያሉ ዱሮ ዱሮኛ ኢትዮጵያ እያለን የነበረ ሰው እያለ እንዴ፣ አዩ ኮ በሱ ነው አሉ ሰይድን የያዘችው። ቱ ቱ ቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከመሸ እንግዲህ ብቅ ብያለሁ ማለት ነው። ምክንያቱም አዩ በረኪና እንግዲህ ሰይድን እንደት እንዳያዘችው የአዩ ጓደኛ ሚስጥሩን ሁሉ ዝርግፍ አደረገች ማለት ነው። እስኪ አይተን እንመለስ። ከኔ ጋር ብቻ ተማውራት ማለት ነው። እምቢ እራሱ አይለም። ከእሷ ጋር አልነበረም እኮ የሚኖሩ አይደል እንዴ? አሁን ይኸው አብረው ነው የሚኖሩት፣ እና አንድ ላይ ነው ያሉት። እና በእሷ ሀይል ነው በምን? እሺ ሱመያስ አብራት እንድትኖር ትፈልጋለች። ዋይ ወይ ሱመያ የገባች ቀርማ በቃ ግድያ ነው። የሱመያ ሬሳ እንዲወጣ ካልፈለገች ሱመያ መግባት የለባትም። ውሸት እኮ ነው ወዳታለሁ ምናምን ምትለው ውሸት። ዋናው ልጅቷ አንተ ልጅቷ በጣም ከባድ ነች። እኔ ጓደኛዬ ብትሆንም መርዝ ነች፣ መርዝ። ታውቃለህ? መርዝ ብልቃጥ ነች እሷ። እሺ እሺ የምትውስጥ ጉዳይ ወይ እኔ መርታት ምናምን ያለ የተባለው ቀን ታስታውሳለህ? እንደው ምንም እሷ ምንም አልመሰላትም። ቢላ ምናምን ሰው እራሱ እንዳይነካ ታሰርታለች እሷ። ጫፏ እንደዚህ ሲመስለኝ፣ ወላሂ ሲመስለኝ እኔ ሰው እንደዚህ በዱላ አይደለም፣ እንደዚህ በአይኑ ራሱ እንዲያት አስደርጋለች እሷ። ማንንም እኮ አስተማምሷል እንዲፈራት ማለት ነው። እንደ እኔ ራሱ አንዳንዴ ፈራታለሁ፣ እንደ ቀለል ፈራታለሁ፣ እኔ ራሱ ፈራታለሁ። ሰው እንዲፈራት እንዲፈራት አትፈልግም ማንም ሰው አይነካትም። ብቻ ምን አይነት ታምረኛ የሆነች ልጅ ነው? ልጁን ለካ ያደመዘዘችው ወይ፣ አይደለም ማለት ነው እኮ ደንዝቷል፣ ልጁ ደንዝቷል። እሺ፣ ከአንቺ ጋር በምንድን ነው የተጣላችሁ? ምንም ከኔ ጋር ሰላም ነን። ምንም የተጣላ ነው ጉዳይ የለም ሰላም ነን። ከኔ ጋር የምፈልገውን ነው እንደው እኔማ፣ ከስራ እንድጠፋ እራሱ አትፈልግም እኮ። በቃ የሚያዋራት የለም እኔ ማወራትም የማዋራትም አብሬያት መሆን ነው በደንብ ሁሉ ነገር ከኔ ጋር በደንብ በግልጽም እንደዚህ ባትነግረኝም በማየው ነገርም በደንብ አውቃለሁ። እኔ ግን ከኔ ጋር ምንም ሰላም ነን። አደራ ዑመር፣ ካሜራ እንዳይኖር አደራ። ካሜራ የለም፣ ችግር የለውም ብዬ ነው የምነግርህ። ለእኔ ስለምትወጂኝ፣ አዋዴ እኔ እኮ ጥያቄ አለኝ። ምን ምን እንደሆነ ታውቂያለሽ። አንቺንስ ምንድን ነው የምታወያይ? ከኔ ጋር ማናወረው ነገር የለም። የሚገርምሃል ብዙ ነገር ነው የምናወረው፣ ስለ ሁሉም፣ ስለ ቤቱም እንዴት እንደምታደርግ ሲጀምር ገና የምታቀደውንም ነው ከኔ ጋር ቁጭ ብለን መጀመሪያ አውርተንበት ከተስማማን ነው የምታደርገው። ሰይድን እንደኔ አታማክረውም። እሱ ትዕዛዝ ነው የሚቀበለው። አርግና፣ ውጣ ግባ፣ እሺ ነው ምን የሚለው የሚባለው ነው ያደርጋል። ከኔ ጋር ስለ ቤቱም ጉዳይ ሁላ አውርተናል። በቃ ሁሉ ነገር በቃ ስለ ሁሉም ነገር በሰማ ቤት እንደሚያስፈልጋት ሁላ አልሰማህም?

ይሄው የሰላሳ ነው የአርባ ሺህ ነው ምታረግ ፀጉር ነው የሚመስለው። ምንድነው? ምናምን ነገር ነው ሰይድ፣ አዲስ የተጠቀምኩ ቅባት አለ ወደ ማለት በቃ ማሳጅ ቤት ነው ምን ቤት ነው። የለም ማለት ለሷም ለኔም አለማችን ነው። ስለ እኔ በጣም ነው የሚያሳዝነኝ ሰይድ። ምንም ማለት ብዙ ነገር የሄደች በዚሁ ከቀጠረ እሷ በዚሁ ከቀጠረች እሱ ሰላም አይሆንም። አሁን ሱመያ እኔ በጣም ነው የሚያሳዝነኝ ሰይድ፣ እውነት ወላሂ፣ እኔ በጣም ነው የሚያሳዝነኝ እኔ ሱመያና ሰይድ እንደው ሰይ ሱመያን አፈላልጌ እኔ ራሱ ሰይድ ሳያቅ አፈላልጌ ቤት በመጣት እንደዚህ ቢታረቁ ምንም ደስ ይለኛል። እውነት በቃ አንድ ላይ እንዲሆን ነው ፈልጎ፣ ልጆች አሉ እዚህ ጋር ትዳር አለ ሁለት ልጆች መስርተዋል ምናምን በቃ እሷ ያለች እንዴት ነው ሰይድና ሱመያ አንድ ላይ የሚሆኑ? ወይኔ ሀዩን በሆነ መንገድ ነው ማስወገድ ማስወጣት ብቻ ማለት የመፋታት ሁኔታ ምናምን ከቻለን እንደሱ ቢቻ ሰይድ ይፈልጋል። ጭራሽ በእሷንማ እንደት መጣበት አይፈልግም። ባዩ አሁን ላይማ አረባት ቀልድ አያውቅም ባዩ፣ እሱ ሁሉ በሁለቱም ቀልድ አያውቅም። ሁለቱንም ነው የሚወዳቸው። የስ ሀዩ ግን አሁን ሰሞኑን ደግሞ እየባሰበት ነው መሰለኝ። አባብዬ በደንብ ስራቸውን ሰርተዋል መሰለኝ። አባቢ ስራ ነው። ያው እንደ ተወጣለች አልኩህ። ማታ ልክሱ ከመምጣቱ በፊት አባብዬ ነው ስልክ ደውላ አባብዬ እንደዚህ ነው ምናምን ነገር ትላለች፣ ትገባለች። እኔ እኔ አምሻለሁ እነሱ ጋር ምናምን አምሽቼ ነው ወደ ቤት ራሱ መሄደው ምናምና አብረን ሁሌም። እናቴ ጥቁር ዶሮ ነው የታረደው፣ ገብስማም ታርዷል። እናቴ በቃ በትዕዛዝ ነው።

አንተ መኖር አትፈልግም እንዴ የራስህን ነገር እንዴ ታውቅ ብትሽል አልኩህ እኔ በሱመያና ሰይድን ለምን ማራ አርገ አግባብተ አስታርቃቸው እባ በትዕዛዝ ነው አልኩ ምንም ነገር ካለች ይደረጋል እሷ ብቻ ከመናገር ነው የሚጠበቀው ነው ማውላ ግን ኮንተና ላይ ያሳርቁ አይደል እንዴ ቪዲዮ ይታረሉ ለማታረቅ ወይ ፈርሶ ለቀም ነው ማን እሷ ከልቧ የምትታረቅ መሰለ ነገረኛ መርዝ ነች አልኩህ እሱ እንዳይደብረው ነው። እሱ አንዳንዴ ይነቃል መሰለኝ፣ እንዳይደብረው ነው እሱ ባንን ስለሚል ማለት ነው። ምንም ሲል ታፈዟል እ ያ ቃል እሱ እሱ ጓደኞቹ እና የሚግባባቸው ሰዎች ላይ እንደዚህ የሚደብርም ነገር እንዳይፈልግም እሱ፣ የተሞደደ ሰው ይወዳል። ሰይድ ከሰው ጋር በጣም ይግባባል። ለሱ ደስ እንዲለው ብላ ነው እንጂ እሷ ፈልጋ መስዶ ከቻለች ሙሉ ድዱን ነው የምታራግፍለት እሷ። ሰይድን አረ ልጅ ጥርሱ አለቀ ያሰል አረሱ። በቃ አሁን እኮ ነው አወቅኩኝ ምክንያቱ። እንደ እነዛን የሚያካክሉ ሰዎች እኮ እጇን እንዲ ዝቅ ብላ እኮ ነው በጥፊ ምትማታው። ቢዟት ጭምቅ አድርገ እኮ ያሰጣታል። አረ እነሷ የምታሰጣቸው እንዴ! አንተ ምን ሆነ ነው አልገባህም? ልጅቷ ያለባ ያላትን ነገር አልገባህም? ጉድ ነው። እንደዚህ አይነት ጉድ ራሱ መስማት ያው ንዘራሱ ተቀጣጠርናል ልንሄድ ልንሰራራ ምናምን አለች አያችሁ አንዱ ባካበተ አንዱ አለ ያገሬ ሰው ሰይደውን ሞኝነ ለነገሩ ዛሬ ምን ብሏል መሰላችሁ ፈተንኳት ፈተንኳት አየኋት እንደማትሆነኝ ያወኳል ምን አይተህ ገና ምን አይተህ ማለት ምን አይተህ አለ ለዚህ ሴትዮዋ ግብተህ እናቴ ብታገባ ምን ችግር አለው ስደትን ያወቁ የሚረዳዱም ሊሆን ይችላል እኮ በቃ በረሀን ያወቀ ሰው እኮ ብዙ ነገር እኮ ያስባል። አንተ እናትዬ፣ አንተ ክፉ ድንጋይ ራስ የፈለገችውን ነገር ትውሰድ። እሷን ፈታት አልፈች ታልክ እያልክ አሁንም ፊሰታት ኑር ኑር እዛው እናት ይሁ መተቱ መሽ ለቃና ሲጀምር ፈታሁሽ። ደግሞ እንደዚች አይነት ሴት እኮ በይዋሽ ፈታሁሽ ብዬ ልበል አንቺም አዋም በይ ወያልቅሽ ካልካት እኮ ትመጣለች። አዩ ተንኮለኛ ናት ተንኮለኛ ናት። ለምን እሷ ሲጀመር ስለ እስልምና ለአንተ ብላ እንጂ የሰለመችው ስለ ሀይማኖቱን አውቃ አይደለም። ሃይማኖቱን ትልቅ ብላ ስላላወቀች ልጅቷ እንዲሆነች እንትናት ይገፋፋታል። ስለዚህ ሱመዬ በጣም ትክክል ናት። እውነት ደግሞ ሄዳ እንደነበረ ነው። በደም እሷን አጽንታ ያመጣችሁ ለኬ ስሄድ ወዶ አይደለም ወዶ አይደለም። ለኬ እንደዚህ የሚያደርገው እንደዚህ የሚያጃጅለው እናትዬ ቱ ቱ ቱ ለማንኛውም ዑመር ሹክረን ያው እንግዲህ ይህንን መረጃ አንጥተህ ብቀርግሃል። አዩ እንግዲህ ለነገ ምን እንደምታወራ እናያለን ማለት ነው። እናያለን። ሱመያ ምግርሽን ጥልቅ ቀርገሽ ወደ አዳማ የሚባል እንዳትሄጂ። ልጆችሽን ከፈልግ አዲስ አበባ መጥቶ ወላይ አዲስ አበባ ቁጭ በይ። ወደ አዳማ የሚባል ነገር መሄድ የለብሽም፣ ስጀመር አንቺ ማለት ነው። ልጆችን ግን ማሳየት ግደታ አለብሽ። ዑመርም ደግሞ እንግዲህ የሱመያ መከታነቅ ሽኩራን ለሴት ልጅ እንደዚህ ሰው ሲቆም ጥሩ ነው ዝም ብሎ በውሸት ሳይሆን በእውነታ ማለት ነው አላኩላህልን አዩ በረኪና እንግዲህ ምስጢርሽ ወጥቶብሻል አንቺ ጅንያ ማለት ነው ለኬ ለዛ ነው ሰውን ሁሉ የምደረግመው ያን ጥፍሯን ተሰርታች ጨዋ ታረጋለች እኮ ጨዋ ጥርስ ፍልስ እንዴ ጥርስን የሚያክል ነገር የዋጣ የሴትዮ ታዲያ ጥርስን የሚያክል ገፋፍቷት ነው እንጂ ሌላ ሰው ቢሆን ሙየ ወንድን የሴት ጥርስ አያወልቅም ማ ሙዬ ወንድን ለኬ አባብዬ እንደዚያ አድርጊ እያሉ እየለኳት ነው አባብዬ ግማናቸው ጠንቋይ ቤት ነው። አይደለም እንደዚያ የሚባል ብዙ ይቱብ ላይ በነገራችን ላይ እንደዚህ አይነት ነገር እየታየ ነው። አያዩ አያዩ ሳይር ሳይመጣ በአባብዬ ታስፈርጃለች፣ ሲመጣ ትፈርጅበታለች። ቱ ሳይ ድጣጦስ ምርንም ተረግመሃል። ማን እንደረግመ ከአንተ እናትና አባትን አልካደምክም እንዴ? ይህ እናትዬ አይሰቅ የሳቁት ይደርሳል፣ ምን ያሉት ይወርሳል አሉ። አላህ አመሄጅና አላህ አመሄጅና ከእንደዚህ አይነት ሰው አንተ በራስህ ጊዜ ክብርህ ዝቅ ረክሰይዱነት ክብርህን ዝቅ ያደረግከው በራስህ ጊዜ እንጂ እንደዚህ ምን ጉድ ናት! ሱመዬ ልክ ናት፣ ትክክል ናት። ሱመያ ጋር ስህተት እንደ የሌለ መቶ ሀንድራድ ፐርሰንት ለምን ያለችው እውነቷን ያለችው እውነቷን። ሳይር ግን በደንብ ተረግመሃል። ያ ሱመ እያረግመሃለች ያ ቤተሰብን አልተንከባከብክም የሆነ ሰው ብቻ አውፍ በሉ ይብለክ ጉልበታቸው ላይ ውድቅ ይሄ ወይ ደግሞ ከዛ በፊት መጨረሻክ አንዳንድ ሰው እኮ መጀመሪያ ከመጀመሪያ ያምርና መጨረሻው ያምር ምናንተ መጨረሻ ከአይምር ብለው ይረግ መክሰዋል። እኔንም ወጥ ነው ምልክ እርግማን መጥፎ ነው። ወላሂ እርግመን መጥፎ ነው። ተበድ አትበድሉ ተበደሉ እንጂ ሰው ሲበድላችሁ እንጂ እናንተ ሰውን አትበድሉ። የሰው ልጅ ማየት ያለባችሁ መጀመሪያ አይደለም መጨረሻው ነው። መጀመሪያ ሁሉም እንደሚኖሩ እንደሚሆነው ነው። ወይ ትዘንጣላችሁ፣ ወይ በቃ ሰው ንቃችሁ ታልፋላችሁ፣ ወይ ሰው እንትን ትላለች፣ ወይ ሰው ታከብራላችሁ። መጨረሻቸው ላይ ግን ተጠራቅሙ ተጠራቅሙ ማረፊያቸው ላይ ብዙ ነገር ታውበታለች። ፈተና በቃ ዱንያ ትፈትናችኋለች። እና ለማንኛውም ዛሬ ደግሞ ይሄንን የሚመስል ቡና በእንደዛ አይነት ብቅ ብለናል። በነገራችን ላይ ማለት ነው ፈደሉ፣ ጠጡ፣ ብሉ። ማይሲስተር የማይሲስተር ቡና ነው ከመዳን ቤት ሰምታችኋለ። እንዴት ነው እንደዚህ የኔ አይደለም ለነገሩ፣ የኔን ረከቦት ይመስላል ሰርቀውት ነው አመጠየቅ አለብኝ ደውዬ ለምን ባለፈው የመጡ ጊዜ ወስደውት እንዲያውን ረከቦት እንትኔን እና ቡና እየጠጣችሁ እንደዚህ የሚያምር ማይ ሲስቱ የሚያምር ቡና አቀራረብ ና ያቀረበችው በመዳን ቤት ስለዚህ እየጠጣችሁ ፍት እያላችሁ አስተያየታችሁን ስጡ ማለት ነው በነገራችን ላይ እውነት ለመናገር እንደዚህ አይነት ነገር ይሄ ጠንቋይ ቤት እየሄዱ የሚያስደረጉት ነገር አብዛሀኛውን ሰው እንደዛ ነው በተለይ ሀብታሞቹ ሀብት እንዳያገኙ የሆነ በቃ ጥሩ ሙድ እንዳይኖራቸው እያስደረጉ ነው። ባካችሁ እንደዚህ ለምታደርጉ ሰዎች አላህ ሂዳያ ይስጣችሁ። ወላሂ አላህ ሂዳያ አይስጣችሁ። እኔ ሌላ ምንም አልልም ማለት ነው። እውነታዩ እንደዚህ እያደረገ ከሆነ ሰይድን የምትይዘው በጣም ተምንም በላይ ባለየነሽ ሰይድን ግን ቁርአን አስቀሩበት። እውነት አለ። ሰበብ አይደለም። ሰው እንደዛ ሰፍ የሚልላት ልጁን ጀሚላን እስከሚረሳ ድረስ። እርግጥ ሮጥ ሮጥ ከርተት ከርተት ብያለሁ ብሏል። ምናልባት አሁን ደግሞ እንዳይንቀሳቀስ አድርገው ከሆነ ኦኦኦ ይሄን ፈሩ በዝርዝር መቀጨት አሉ። ሱመያ ድረሽ ቶሎ ለባለሽ ጣሪለት ለልጆችሽ አባት ለአንቺ ባይሆነሽም ለልጆችሽ ይሆናል። የማይ ሚዜ አይ ሱመያ ሱመያ፣ በነገራችን ላይ ውስጧ እንትን መሰለኝ ከአሁኑ ቆርጧለሁ፣ ሳይቆርጥ አይቀርም። ውድ ቤተሰቦቼ ከእንደዚህ አይነት ነገር አላህ ይጠብቀን። በራህመቱ በዝነቱ ከባድ ነው፣ ወላሂ ከባድ ነው። በአሁኑ ጊዜ እንደዚህ አይነት ነገር በጣም ከባድ ነው። ሰው እንደዚ የራሱን እንግዲህ ለነገር ውጅቷ በይገፋ ፈታድ የራቁት ቪዲዮ ለቃለሁኝ ከዛ ራሴ እናጠፋለት ነበር። እንደ እንዴት አሁን ዛሬ ሙላሉን እናሰቡ ነጥቶት ፍታ ካልሽኝ መፈታሉ ሰይድ በጣም እኮ ቃላት ነው የሰራው። ቢያንስ ይህን ማለት እራሱ በጣም ቃላት ነበረ። ዞሮ ዞሮ ግን ያው ሚስጥሩ ተጋልጧል፣ ሚስጥሩ ወጥቷል። እሱ ወያ ግን አፕሽን አውጥተሽ ቢዶ ሰርተሽ እሺ ፍታ ትመጣሉ? እንዴት ነውር፣ ነውር በሱ በእነሱ የተጨማለቀ ስር እሱ ባጨማለቀው ነገር አንቺ ከነ ልጆችሽ የትኛው ዘንብሽ እንዴ? በልጆች ነው የሚደርሰው። በነገራችን ላይ በልጆች ነገር ወይ በዛ በሰው መጨረሻው ሳይድ ነው። አሁን እንደምታዩት እንግዲህ እያያችሁት ነው። እና ወዶች ላይክ አድርጉ። ወዳችኋለሁኝ። ሰላም አሌይኩም ወረህመቱላ ወበረካቱ